መመክረው ይሄን ሊናገር ይችላል። ከሌሎቹ ጋር ከሌሎቹ ጋር ሲቀርብ እንደዛው ሌላ ከኔ ጋር የሰሩት እኔ ምንድን ነው ኮምፕሌን ፊራ እንደዚህ ሊከልኝ አልደረሰኝም የሚል የሆኑ አራት አሮጊቶች ዋትሳፕ ላይ በሆነ ሰው ደውለው አናግረኝ። ልጁ ሄዶ እስቲ ጠይቃቸው ስል አ አልተሰጠንም አሉ። ኦኬ አልሰጣችሁም? አ አልሰጠንም ብለው ተናገሩ። እጠይቀዋለሁ። እንደዚህ አይነት ነገር ካለ ሌሎቹንም ድቴል እጠይቃለሁ አልኩኝ። ሚኪ እና እኔ ልንገናኝ አልቻለም ይሄ ነው ያለው። እንትን ከዛ ውጭ ግን እኔ አሁንም አስረግጬ የምናገረው ሚኪ ጥያቄ አለ፣ አይ ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን መባል በተፈጠረ ዛሬ ክሊር ሲያደርጉ ነበር። ሰዎቹ አጋጣሚ መጥተው ሃያ ሃያ ሺህ ብር እንዳስገባውላቸው እሱም አስገባላቸው አለኝ። ሃያ ሃያ ሺህ ብር መሆኑን አራት ሰዎች እየመረቁት እንደሰጣቸው ሃያ ሃያ ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መጥተው ሀያ ሺህ ብር እንዳስገባውላቸው ሲናገሩ ነበር፣ እና ይህም በራሱ ምስክርነት ነው። በዚሁ ክሊር እንዲያ እኔ ሚቴ የነሱን ቪዲዮ በዋትሳፕ ላይ ላከልኝ ሲራ አለኝ። ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ እንደዚህ እንደዚህ ናት ብሎ ዋትሳፕ ላይ ልክልኛ ምንድን ናቸው ስለው እየመረቁ ነው እና የሆነ ነገር አድርግላቸው አለ። እሺ ሚኪ ብዬ መቶ ሺ ብር ላኩለት። መቶ ሺ ብር ስጣቸው ብዬ መቶ ሺ ብር ላኩለት። መቶ ሺ ብሩን ሰጠውት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገኝ ብለዋል። አልደረሰንም ብለዋል ብሎ እዛ ሰፈር የነሱ ሰፈር ልጅ ነኝ ብሎ ዋትሳፕ ላይ ነው እንትን ያደረገኝ ቴክስት ያደረገኝ። ከዛ ደወልኩለት ከሚኪ ጋር ደግሞ ኦልሞስት ኦልሞስት ዓመት ይሆናል አልተገናኝተን አናውቅም። ኦልሞስት ይር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያሰምሩና ሊያውቁት የሚገባው ነገር ሌባ ናቸው ዘርፍ፣ ሰርቀዋል የሚል አይደለም የተናገርኩት። ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት ለሚለው ይኸው ቲክታክ ላይፍ ላይ ቁጭ ብዬ በራሴ የሰጠሁት ዶላር ነው። እንደገና ሌላ ትራንዛክሽን አለ ከፍዬ ያወጣሁት እሱን፣ መንገድ ላይ ስላለው ነው እልክላ አለው ብዬ ነበረ። በስም የተጠቀሰ ነው እሱ ብዙ አለ። አሁን እነዛ ከተነሱት ፊራ አጭር ነገር እነዚህ ማጥራት ያለው አንደኛው ለጎፋ ለጎፋ እዚህ ላይ ቴዲዬ ይቅርታ በእናትህ 100 ሺህ ብሯ ላይ አጥርቶ የለፍ ሀያ ሺህ ብር ውሰድና ሀያ ሺህ ብር አስገባላቸው ነው ያለኝ። እዚህ መናገር ይችላል። 20 ሺህ ብሯን ለአንተ ውሰድና ሀያ ሺህ ብር አስገባላቸው ነው ያለኝ። ፊት ለፊት ነው የምናገረው ቴዲዬ። እዚህ ጋራም ክሊር እንዲያደርገው ነው መቶ ሺህ ብር እዚህ ጋራ እሱ ሳያውቅ ያስቀረው እንዳይመስለው። አራት ሰዎች ናቸው እየመረቁት። ሀያ ሺህ ብር አስገባና ሀያ ሺህ ብር ለራስህ ውሰድ ለነዳጅ ምናምን ብሎ ማለት ነው። ብላን እንደዛ። ስለዚህ አዎ እንትን ጎንደር ሄዳለሁ ብሎ ነው መሰለኛ 20 ሺህ ብር ውሰድ ያልኩት 20 ሺህ ብር ብርም የለኝ ምናምን ሲለኝ በቃ 20 ሺህ ብር ውሰድ፣ መቶ ሺህ ብር ከሰዳ ደግሞ 20 ሺህ ብር ስጣቸው፣ እንደዛ እንትን ብያለሁ። ብዙ ነው ብዙ ነው እርዳታ እንትን ምን የምንለው ከሚኪ ጋር አንድ ብርቱ ጥያቄ አንተ አጥራለ ፊራ ይህን ሳልጠይቀዋል ፍ ሴጣን ራሱ ይታዘብኛል። ወደ እነዚህን ገንዘቦች ለምንድን ነው በግለሰብ የምትልከው? እነሱ ቪዲዮ ስለሚሰሩ ነው። ከህዝቡ የሚነሳውን ጥያቄ ልጠይቀው። ለምሳሌ በሚኪ በፍቄ በዮኒ በተስፋዬ በምናም በግለሰቦች የምትልከው እኒ ሰዎች እንደፈለግ አድርገህ ቪዲዮ ስለሚሰሩ ስለሚያሽሙኑ፣ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው በተቋም ደረጃ ማትልቀው ወይ ስለምንድን ነው ለምሳሌ ቪዲዮ እኔ ሚኪን ስራ ሚኪ መስክሬ እዚህ ጋር ቪዲዮ ጠይቄ አላቅምን ቪዲዮ ለፔጃችን ፔጃችንን ያሳድጋል አንደኛ ነገር ደግሞ ቪዲዮ እንደ ኤቪደንስ እኛም ስለ መርዳታችን ቪዲዮ ማቅረብ ማስቀመጥ አለብን ከሚል ነው የሚሰሩት እንጂ ሲያጀግኑ ስትል ምንድን ነው መጀገን መጀገን የትኛው ጦር ሜዳ ነው ማለት ለሚያጀግኑ ማለት ምንድን ነው መጀገን በምንድን ነው መጀገን በእንትን በእርዳታ እርዳታ ከእግዚአብሔር የወረስ ነው ጀግን ይጀግን ስልክ እየገባ ኔትወርክ ይቆረርጣል ሲያወልን መጠየቅ የምችል ከሆነ ከፈቀደ ምስ ይሄ አልፌ ስለምሄድ እንትን ስለምል ስልክም እየገባብኝ ነው፣ የተቆራረጠ ነው። ይሄ ስልክ እየደበሽኝ ነው እዚህ። ብዙ ሰው እንዲወራለህ ትፈልጋለህ እንዲነገር ስለምትፈልግ ነው ይላል። በእርዳታው ጉዳይ ማለት ነው። ብዙ ያልተነገሩ ያልወጡ አሉ፣ በተቋም የተለገሱ አሉ። ያ ነው ግን አንድ እና አንድ ማወቅ ያለባቸው ቴዲዬ ተማላር እንዳለው እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። በዚ አጋጣሚ ግን እኔ ኦልሬዲ ገንዘቡን እጅ ስሰጥ መረጃ ለራሴ የምፈልጋለሁ። ዛሬ ላይ አንተ ብድግ ብለ ፍራው የሰጠው ገንዘብ ብትል ገብተን ፔጅ ላይ ማየት ይችላል። ለራሴ ምስክር ነው፣ ህዝቡ መረዳቱ ማሳያ ነው እንጂ በዚ አጋጣሚ እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። ለምሳሌ ሙባረክ ገብቷል፣ ሙባረክንም መጠየቅ ትችላለን። እሺ ድሬ ሰጠኝ። ቴዲሽ ምታን ሰው ኔትወርክ ይቆራርጣል። ጥያቄ ነው። ቪዲዮ ቅረጽ ብያካለ ወይ? ሙባረክ ጋ አልልም እሱ አለው ግን እኔ ሙባረክ ቅረጽ እንደዚህ አርጋለሁፍራዱ እያወራ ነው አስራ ስልኬ ስለገባው ስልክ ይበጣብጠኛል። ሌላ ሌሎቹ ተራ እስክትረጋጋ የሚነሳውን ስማና ለአንተ በተረጋጋበት ቦታ ላይ በቂ ጽድት ያለ ነገር እንድታደርግ በቂ ደቂቃ እንስጣለን። እሺ ቴዲ የምትለው ነገር አለ ቴዲ፣ ቴዲ ብራ ባህሩ። አይ ምናልባት እንግዲህ ተመሳሳይ ፍራውል እንደሆነ አላውቅም፣ ግን ከአስራ አምስት ዓመት በፊት ማውቀው አንድ ፍራውል አለ ኢትዮጵያ እያለሁ በጣም የተከበረ የሕግ ባለሙያ ወንድም ያለው ከኛ ጋር ስራ ስንጀምር እንደዚህ እንደገና ትልቅ ቢዝነስ ላይ የነበረ አንድ ሰው አውቃለሁ። ይሄኛው እንግዲህ ምንድን ነው ዲያስፖራው በራሱ ዩኒቲ ባለመኖሩ ስትሮንግ የሆነ ሲስተም ባለመኖሩ፣ ይሄ እንግዲህ ቻሪቲ ወይንም ደግሞ ፍላንትሮፊ የሚሉት ነገር ከዚህ ሀገር ላይ በጣም የተለመደ ነው። ሆስፒታሎች እነ ጆን ሆፕኪንስ እነ ዩኤስ ችልድረን ሆስፒታል እነዚህ ሪሰርች ገንዘብ ምናምን በየስቶሩ በየምኑ በየትልልቅ ቢዝነሱ ሲሰበስቡ ይታያል። እና መለመድ ያለበት ጥሩ ነው። ዜጎች መረዳት አለባቸው። እግዚአብሔር የረዳን ሰዎች ለሌሎች ማገዝ አለብን። እንደዚህ እና ይሄ አሁን እየተፈጠረ ይህን አድቫንቴጅ የሚወስዱ ሰዎች ካሉ እንግዲህ የኛ ድርጅት ባለፈው ነግር ያለው ጥብቅና ላይ ነው ምንሰራው ዲያስፖራውን የሚያጨረጵሩት ሪል ስቴቶች ዘመድ ማንኛውም አይነት ድርጅቶች እሱ ላይ ዲያስፖራውን ፕሮቴክት ለማድረግ ነው እኛ የተቋቋም ነው። እኔ ከዚህ ከአሜሪካ ጄ ነው ኢትዮጵያ ትልቅ የጥብቅና ድርጅት ያቋቋምኩት ምንድን ነው ይሄ አሁን እዚህ ጋር የምንሰማው ነገር ያሳዝናል። ብዙዎች መርዳት የሚፈልጉ ሰዎችን እንዳይረዱ የሚያደርግ ነው። እንግዲህ ድሮ እንኳን የማውቀው ፍራውል ስትሮንግ ቢዝነስማን የነበረ እንግዲህ አሮን ነው፣ ግን እኔ ግን ፍራውል የትቻን አላውቅም። ፍራውል ማን አብዲሳ የፍቃዱ አብዲሳ ወንድም ከሆነ እሱ በተወሰነ መልኩ ላስት ኔም ስለሚጠራ ነው። እንግዲህ አሮ ነው ድሮ የካ ያለው አነው። የምታስታውሰኝ ከሆነ ወንድምህ ድሮ ዘንጦ ሼቪ ገዝተህለት እየመጣ ሞራላችን የሚነካው እሱን አስታውሳለሁ። ዙሮ ዙሮ ግን ስትሮንግ የሆነ እንትን አሊያንስ ያስፈልጋል። መረዳዳቱ መጥት ማለት አለበት። እንዲህ አይነት ቴዶ፣ ይህንን ኢኒሺዬቲቭ ወስደህ የሆኔም የሚያጨበርበብሩ ሰዎች መጋለጣቸው ጥሩ ነው እንደገና ግን ይሄ የእውነቱን መንገድ መፈለግ እስታንዳርዱን አንድ ሰው እንዲያደረገ ከተባለ ይሄ የእናንተ እንትን ኮርት ኦፍ ፐብሊክ ኦፒኒየን ነው ሚዲያ ማለት ነው ግን እስከ ኮርት ኦፍ ጀስቲስ ድረስ አንድ ሰው በሌሎች ስም ያጨበረበረ እንደሆነ በከባድ የማታለል ወንጀል ድረስ መጠየቅ የሚችል እንደሆነ እንድታውቁ ትፈልጋለሁ በወንጀል ስለዚህ የተጀመረው ኢኒሼቲቭ ጥሩ ነው ግን ዝርዝር ይሄ ሁሉም እንትን ብሎ ሳይሆን እገሌ ላይ ሀላፊነት አለበት ያ ሰው ቅፍታ እስካልጠቀ ድረስ ይሄ ጥፋቴ ነው እስካላለ ድረስ ይሄ ነገር መቀጠል አለበት መጋለጥ አለበት የኛን የተቋቋምንበት ዓላማ እንደውም ዲያስፖራውን የሚያጨረብሩ ሪልስቴቶች ድርጅቶች አጉል አክሲዮን እያሉ የሚበሉትን ምናምን እዚህ አሜሪካ ድረስ መጥተው ቢሮ ከፍተው ከዲያስፖራው በቃ ዲያስፖራውን ማለብ አሁን አዲሱ ፋሽን ሆኗል በተለያየ መንገድ ማለት ነው ይሄ ተገቢያ አይደለም። አረብ ሀገር ያሉ እህቶቻችንን እንደዚህ አቢዩዝ ማድረግ የተለመደ ነገር ሆኗልእና ይሄን ነገር ወደ ኔክስት ሌቭል ብንወስደው ይሄ እንዲያርገዋል ከተባለው ኦማ ኮምፕሌንት ፋይል እንችል ማድረግ እንችላለን። ይሄ ፕሮስክዩት የሚያረጉት ወይም ምርመራ የሚያጣሩት አካላቶች ጋር ይሄ ፋክት ነው።